ወይን ፍሬ ሰማይ ስንት ነው? ይሄ ውድ ነው። ሰማይ የምትሄዱት ኃጢአት ካልሰራችሁ ነው። ይሄን ይሄም አለ ላቸው። ይሄ ደግሞ ይሄም አይነት ነው። አዳም አት ብላ ብላ ይሄን ሁሉም ብላ የተባለው ነው። እሺ ማለት ነው። ይሄኛው ደግሞ አይነት ነው አዳምን አትብላ ያለው የተባለው ነው። ኃጢአት ከሰራችሁ ቃሪ ትበላላችሁ። እንደዚህ ኃጢአት አትስሩ። እሺ እንደዚህ አይነት የሚያቃጥል ነገር ነው። ምታ እሳት ጥሩ አይደለም። ስለዚህ ኃጢአት አትስሩ ማለት ነው። ሱካሪ የለም ያላችሁ ይኸው አለ፣ ለለሄም አለ። ይኸው ይሄ ምንድን ነው? ዱባ ማለት ነው። ዱባ አለ። ድንች ሲነጠፍ እንደዚህ ነው። ይኸው ድንች አስራ ሦስት ብር ነው አንድ ኪሎ ማለት ነው። ካሮቱ እንዴት ያምራል! ኪያሩ ወይኔ! ጫማ የተፈታ እንደ ይሄ፣ ባለጌ ግን ሽንኩርቱ በሶስት አይነት ሲያምር እናንተ! ይሄ ይሄ ፈረንጅ ነው፣ ይሄ አረብ ነው፣ ይሄ አበሻ ነው። ይሄ አበሻ ይሄ አበሻ ጢጣዋ

ይህ ራሱን ነጭ ሽንኩርት አይ ነው ማለት ነው። ይሄ አባሻ እና ይሄ ከዘበራ ነው ና እና ምናምን እየበቀለ ነው። ይኸውላቸው፣ እዚህ ሀገር የሚበቅለው የሆነ በእንትን ነገር ነው። እናንተ፣ ይሄ ሲስተም ተጠቀሙ ማለት ነው። ኢትዮጵያ ላይ ማለት ነው። ይሄ ወተት ካለ አገናኙ ማለት ነው። በጣም ነው የምወደው። ኧረ የለም፣ ይሄ እኮ ወተት አይደለም፣ ኡርጎ ነው። ወተት የተናጠ ወተት ይሄ

የኔ ምርጫ ይሄ ነው። በጣም ትልቅ ነው። ስምንት ብር ነው። ይሄ ዘይት ይኸው። ጋይስ ኑሮ እዚህ ላይ ዱባይ ላይ ውድ ነው። ኑሮ ኢትዮጵያ ውድ አይደለም። ኢትዮጵያ ዘር ስንት ነው?